እንዴት ለዙቃ አባቶች በጩቤ ለሚወጉ ካህናት ቤተ ክርስቲያን ለምትቃጠለው ውድመት እንዴት አስችሏችሁ ታዲያ ዝም አላችሁ? በወዳቸው በወደቁ ካህናት አባቶች ብቻ ቤተ ክርስቲያን ፈረሰች ብለን ነገ ጠዋት ለልጆቻችን ንገራቸው። ቤተ ክርስቲያኗ ስትቃጠል ነዳጅና ክብሪት የሚሰጥ ከዛ በኋላ ደግሞ ካህናቱ ሲያልቅ ደግሞ ወደ ምዕመናኑ ይመጣል ቤት ለቤት አንገቱ ላይ ማህተብ ያደረገ ሁሉ በብልጽግና ፖሊስ ይገደል። አባቶርቤ በቤተ ክርስቲያን ውስጥ ተሰብስቦ አባ ሳዊሮስ ይላል። አንተ ጀልባ መጣ የሚለው ጀልባ ውስጥ ምን ይዞ እንደመጣ ምን ማን ያውቃል? ዛሬ አዳነሽ ተኝታ ነገ ጠዋት በሰላም ትነሳለች ወይ የሚል የቤተ ክርስቲያን አባቱ ነው አሁን የተፈጠረው። ስለዚህ ዝቋላ አባቶች ዝም አንልም፣ ስለተገደሉት አባቶች ዝም አንልም፣ ስለታፈኑት አባቶች ዝም አንልም። ዝም አይልም፣ ሰምቶ ዝም አይልም፣ ሰምቶ ዝም አይልም፣ ሰምቶ ዝም አይልም። ዝም አይልም፣ ሰምቶ ዝም አይልም። ዝም አይልም። ቸሩ መድኃኔዓለም ሰምቶ ዝም አይልም። ልጇ የማርያም ሰምቶ ዝም አይልም። ሰምቶ ዝም አይልም። ሰምቶ ዝም አይልም። እኛም ዝም አንልም። ሰላም ጤና ስትልኝ አድማጭ ተመልካቻችን የጽናት ሚዲያ ቤተሰቦች፣ እንደምንቆያችሁ እንደምናረፍናችሁ እኔ በጣም ሰላም ነኝ። ጽናት ሚዲያ ያው አንዳንድ አስቸኳይ እና በጣም ወቅታዊ የሆኑ ጉዳዮችም ሲቀድሙን እንደዚህ በልዩ ሁኔታ ምናልባት መምጣትም ያስፈልጋል በሚል ነው። የጽናት ተከታዮች ያው ጽናት ሚዲያ በምናቀርባቸው ተከታታይ መልእክቶች ላይ ለመሰጡት አስተያየት ጽናትን የምትከታተሉ ሁሉ ከልብ እናመሰግናለን። ጽናትን ላይክ፣ ሸር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ከጽናት ኩል ምትቆሙ ጽናትን ጽናትንም እንድትደግፉ እንጠይቃለን። ጥያቄ አላችሁም፣ ሀሳብ አስተያየታችሁን አስቀምጡልን። ይህንን ካልኩኝ ዛሬ በዋናነት በልዩ ሁኔታ መምጣት ያስፈለገኝ ትንሽ ከፖለቲካዊ ሁኔታዎቹ ተለዋዋጭ የሆኑ ነገሮችም ትንሽ እየተመለከተ ስለሆን አገር ቤት በተለይ በተለይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር በተያያዘ ምናልባት ትዕግስታችን በጣም የሚፈታተን አንዳንድ ድርጊቶችን ስናይ መቆሚያ አጣው፣ አስቸጋሪ ሰቆቃ እልባሱ ምንድን ነው የሚለው መታየት አለበት። እንግዲህ ቤተክርስቲያን ይቺ በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥንታዊ ቤተክርስቲያን የእድሜ ዘመኗን ያህል በዚህ ዘመን የተፈተነችበትን ፈተና አልተፈተነች። ብዙ የአስቸጋሪ ጊዜዎች አልፋለች። ከዮዲድ ጉዲት ጀምሮ ከግራኝ አህመድ ወረራ ጀምሮ በቤተክርስቲያን ላይ የደረሰ ውድመት በካህናት ላይ በደብረ ሊባኖስ ካህናት እስከ ጎጃም፣ ጎንደር ድረስ እስካለው ካህናት በአዲስ አበባ የነበረው አድባራት ሁሉ የነበረው ቃጠሎ የካህናት ግድያ ሁሉ ያንን ዘመን ያነበብነውን ታሪክ በዚህ ዘመን ሲደገም በጣም ነው የሚያሳመው። ህመሙ ደግሞ ሁለት አይነት ነው። በዛ ዘመን የነበረው ካህናት የቤተክርስቲያን ህልውናዋን አንድነቷን ለመጠበቅ ሰማዕት የሚሆኑ ናቸው። እሳት ውስጥ የሚገቡ ቤተ ክርስቲያኗ ስትቃጠል አይናቸው እያየ እሳት ውስጥ ገብቶ ሰማዕት የሚከፍሉ አባቶች የነበሩበት የሐዋርያ አገልግሎት የሚሰጡ አባቶች መናኝ አባቶች የነበሩበት ዘመን ነው። እዚኛው ዘመን ላይ ግን ሁለት ጉዳት፣ ቤተ ክርስቲያኗ ስትቃጠል የሚያቃጥላት ግራኝ አለ። ክብሪት ደግሞ የሚያቃጥል ደግሞ ያመሳበታል። ለእሳቱ ክብሪት የሚያቀብል ማለት ነው። ይሄ ዘመን ልዩ የሚያደርገው ቤተክርስቲያን መፈራረሷ ብቻ አይደለም። እንድትፈርስ የበለጠ መዶሻ የሚያቀብል ማፍረሻ መሳሪያዎችን ሁሉ የሚያቀብል ካህን በጵጵስና ደረጃ የተቀመጠ በአውደ ምሕረት ውስጥ ሁሉ የተሰገሰገ አባቶርቤ መኖሩ ነው። በጣም የሚያሳዝነው በዚህ ዘመን ያየ ነው። በዝቋላ ገዳም ላይ ሰሞኑ አባቶች የተገደሉ አባቶች አሉ። ታግተው የተወሰዱ ሰዎች አሉ። በተመሳሳይ እዚህ አዲስ አበባ ዙሪያ ላይ ያሉ አድባራትም በጩቤ ተወቅተው ወደ ቅዳሴ ቤተክርስቲያን ውስጥ ሲገቡ ሌሊት ከቤታቸው ወጥተው በጩቤ ተወቅተው እንደተገደሉ ይሰማሉ። ይሄ አሁን ሰሞን የሆነው ችግር ነው። እና ይሄ ችግር ለምን መጣ? የሚለው በኋላ እንመጣበታል፣ በደንብ ሀሳቡ እናመጣዋለን። ግን ይሄ ችግር ሲፈጸም የቤተ ክርስቲያን አባቶች ምንድን ነው ስራቸው? እኔ በጣም መጠየቅ የምፈልገው እዚህ ጋር አንድ የሃይማኖት አባት ዋነኛ ተልእኮ ምንድን ነው? ተልእኮ ምንድን ነው? እስቲ አባቶች ተልእኳቸው ምንድን ነው የሚባል ምንድን ነው መልሳቸው? ምንድን ብዙ ጊዜ ይሄ ጥያቄ በጣም ስለሚፈትነኝ ይህን የምጠይቀው እንደ አንድ ያው የቤተ ክርስቲያኑ ጉዳይ እንደሚያሳስበው አማኝ። አንድ አባት እኮ ሐዋርያ አገልግሎት የሚሰጠው ክርስቶስ በደሙ ያነጻት፣ ሐዋርያ በአስተምሮ ያቆዩዋት ሰማዓታት በደማቸው ያጸኗት የሚል አስተምሮ አለ። ይህንን አስተምሮ እናንተም እንዳለፉ ሰማዓት እንደሆኑ በደማቸው እንዳጸኗት እንደ ሰማዓታት የቤተ ክርስቲያኗ ጠባቂ የበጎቹ ጠባቂ የመቅደሱ ጠባቂ የቀኖናው የዶግማው የትውፊቱ ጠባቂ ሆናችሁ ሰማዕት መሆን ነው። ይሄ ነው ሐዋርያ አገልግሎት ማለት ይሄ ነው እና ክርስቶስ ከእውነት ጋር እንደኖረ ሁሉ የክርስቶስ ምሳሌ ነን ማለት ከእውነት ጋር መኖር ቤተ ክርስቲያንን ሊያፈርስ የሚመጣ ሐዋርያ አገልግሎትን ሊያደናቅፍ የሚመጣ ካህናትን ሊጨፈጭፍ የሚመጣ በአድ ካለ ደግሞ ለቤተ ክርስቲያናችሁ ለምዕመና ናችሁ ለመንጋው ሰማዕት መሆን። ሰማዕትነት በብዙ ነገር ይደቃል። ሕይወት እስከ መስጠት የሚደርስ ሰማዕትነት አለ። ከዛ ውጭ ግን ቤተ ክርስቲያኗን ደግሞ ለመጠበቅ ብዙ ተጋድሎች ደግሞ አሉ። ከዚህ በፊት በሲኖዶሱ ላይ እነ አቡነ ሳዊሮስ አዲስ የቤተ ክርስቲያን የወዲሱ ጉባኤ ያቋቋሙ ተብለው ጥቁር ልበሱ፣ ቤተ ክርስቲያን ዝጉ፣ ሶስት ቀን ከቤት ሆናችሁ ጸሎት አድርጉ የተባለበት ጊዜ እንዴት ለዙቃላ አባቶች በጩቤ ለሚወጉ ካህናት ቤተክርስቲያን ለምትቃጠለ ውድመት እንዴት አስችሏችሁ ታዲያ ዝም አላችሁ? እንደው መግለጫም አይሰጥም፣ ይህ ጉዳይ ለምዕመናንም አይነገርም። ዝም ዝም ለምን ለምን የሚለውን ጥያቄ ስንጠይቅ ቆብ የለበሰ ጥምጣም ያደረገ የብልጽግና ካህን ቤተ ክርስቲያኗን እንደከበባት ግልጽ ነው ማለት ነው። ይሄ ቆብ ያደረገ የብልጽግና ካህን ደግሞ ቤተ ክርስቲያኗ ስትቃጠል ነዳጅና ክብሪት የሚሰጥ ነው። ምእመናኖቹ ሲቃጠሉ ለገዳዩ ምስጋናና ሽልማት መስጠት ነው። ይህን ከዚህ በፊት እያየ ነው እና በጣም በጣም እኮ የሚያሳዝን ነው። ሰሞኑን ምናልባት አሁን ሆን ተብሎ የሚደረገው ልብ ብላችሁ ከተከታተላችሁ የብልጽግና አገዛዝ፣ የአብይ አህመድ አገዛዝ በዋናነት በዚህ በመካከለኛው ምስራቅ የነበረው ጦርነት ሲጀመር ባለፉት አስር አስራ ሁለት ቀን አካባቢ የሚዲያ ትኩረት በሙሉ ካያችሁ ከአዲስ አበባ የሚዘገብ አይመስላል። የኢራን ማስታወቂያ ሚኒስትር ነው የሚመስለው። ራሱ የትኩረት አቅጣጫውን ዜናውን ሄዳችሁ ያዘጋገቡ መንፈስ በሙሉ ቃኙት እና መንፈሱ ራሱ መንፈሱ የሃይማኖታዊ ግጭት ሃይማኖታዊ ቀውስ ለመፍጠር የሚደረግ ሙከራዎች ነበሩ፣ በተለይ በተለያየ የብልጽግና አክቲቪስቶች የዚህ ጽንፈኛው የዋሃቢስት ምናምን ስብስብ በአብዛኛው የሚዲያ ዘገባው ታያቸው ሃይማኖታዊ መልክ ለመስጠት የሚደረጋል። ይሄ የብልጽግና ብዙሃን በብልጽግና ስብስብ ውስጥ ያለ ይሄንን እንደ ፖለቲካዊ መሳሪያ አድርጎ መጠቀም የሚፈልግ በማያገባው ሲጨፍር ነበረ፣ ሚዲያውን ተቆጣጥሮት ምናምን ጮት ሁሉ ከዚህ ጋር ነበር። እሱ የዳቦ ጥያቄ እያለበት በረሃብ ለሚወድቀው እኮ እዛው አጠገቡ ጋር ላለው ጎረቤት ድምፅ እኮ ማይሆን ሰው እኮ ፌስቡክ ላይ መጥቶ በየዩቱቡ ቲክቶኩ ይሄ ነበር ዘመቻው። ራሱ ጦርነቱ ሃይማኖታዊ ጦርነት ለማስመሰል በዚህ ድባብ ውስጥ ያለ ደግሞ አገዛዙ ደግሞ ሚዲያዎቹ የሚጠቀሙበት የትኩረት አቅጣጫ ውግንና ያለው የሚዲያ አዘጋገብ ነው። ነፃ የሆነ ገለልተኛ የሆነ የሚዲያ አዘጋገብ እንኳን የትኩረት ማስቀየሻም ብቻ ማለት ራሱ የቀውሱ መልክ እንዲሳብ የሚፈልግ ሃይማኖታዊ መልክ እንዲኖረው የሚፈልግ እንደዚህ አይነት አላፊነት የጎደለው እንደው መንግስት ብለን የምንጠራው በጣም በጣም የሚያሳዝን እንደዛ አይነት የታዘባቸው ሰዎች ልብ ይልካላችሁ እኔ የተከታተልኩት ስለዚህ በዚህ ድባብ ውስጥ በዚህ ሁኔታ ውስጥ ምን ተፈለገ? የዚህ ሃይማኖታዊ ግጭቱን ለማጦስ አባት ወርቤ ብልጽግና ያስታጠቀው አባት ወርቤ ጠበንጃ ገጀራም ይዞ ዙቋላ ገዳም ውስጥ ሄዶ እነዚያ በሽንብራና በጠብታ ውሃ ራሳቸውን የመነኑ አባቶች ለስጋቸው ሳይሆን ለሰማያዊ ቤት የሚኖሩ አባቶችን ገድሎ ደማቸውን አፍስሶ የቀሩትን ሰዎች ሲወስድ ከዚህ በላይ የሚያሳምም ምን አለ? በእውነት ምንም እኮ የለም። ይሄ ያለውገዝ ይህንን በመግለጫ በተለያየ መልኩ ይህንን ማውገዝ የማይችል እንደ ተቋምም እንደ መንፈሳዊ አባትም ምን ያደርጋል? ያው እንደው ክርስቶስ የሞተበት ቤተክርስቲያን አለ፣ በደሟ ያጸናት አለ፣ ሐዋርያትም ባስተምሯቸው ያቆሏት አለ፣ ሰማዕታትም በደማቸው ያጸኗት አለ። አቡነ ሳዊሮስ ጋር ግን ሲደርስ ግን በሆዷቸው ያፈረሷት ቤተክርስቲያን ብለን ልናነብነው ማለት ነው። ስለዚህ አባት ወርቤ ቤተ ክርስቲያን ውስጥ መጥቷል፣ ጋውን ለብሷል፣ ጥምጣም አድርጓል፣ ምርጫ ተመርጧል። ገዳይ አባቶ ወርቤ ዙቃል። የገለ ጥይት አቀባዩ ደግሞ ቤተ ክርስቲያን ውስጥ ተቀምጧል። እና ይሄ ሰውዬ በቃ አሁን ቤተክርስቲያኗ ከዚህ በኋላ ምንም በውጤት ደረጃ ወዴት እየሄደች እንደሆነ ግልጽ ነው። ለስጋ የሚኖር ለጥቅም የሚኖር ለሚነዱት መኪና የሚጨነቁ በየአድባራቱ እና በየጉባኤው ተገኝተው አበሉ ስንት ነው የሚል አንድ ጠቅላይ ቤተ ክህነት አንድ ሰው ለማስቀጠል ሦስት መቶ አምስት መቶ ሺህ ብር አምጣ እያለ ጉቦ እየተቀበለ ቤተክርስቲያን የሚያስቀጥል ጠዋት ጠዋት ጥምጣ አድርጎ በስብከተ ወንጌል ላይ ይቆማል ማታ ደግሞ ውስኪ ይዘው ቁጭ ብለው የሚኖር አባት ምን ዙቃላ ላይ ይሁን የትም ቦታ እኮ ሰው የሚገደል እኮ ምንም ደንታ የላቸው እነዚህ ሰዎች ደንታ የሚኖራቸው መንግስት ሲያኮርፍ በጀት ሲያጣ አዳነች ስታኮርፍ እንጂ ምዕመናኑ ቢገደል የሚገደል ምንም ችግር የለም። ትዕግስታችን እኮ አለቀ። ትዕግስታችን እኮ አለቀ። እናንተ ባታስፈልጉ ቤተክርስቲያኗ ታስፈልጋለች። የእናንተ ጉዳይ ራሳችሁ ጉዳይ ነው። ነገ ጠዋት ይሄ መንግስት ሲ ሲ ሲወርድ ይሄ መንግስት በወረደበት በማግስቱ የዘረፋችሁትን ምንም እዛም እዚህም የሰበሰባችሁትን ገንዘብ ይዛችሁ ልታፉ ትችላላችሁ። ምዕመናኑ ነው ግን፣ እች ቤተክርስቲያን ታስፈልጋለች። አባቶች እየሞቱ ከመሞት በላይ ምን አለ? በጩቤ ከመወጋት ውጭ ምን አለ? እንዴት አያሳዝንም? እንዴት አያሳምምም? ቤተ ክርስቲያኑ ሁለት አይነት መልክ አላት አይደል? መንፈሳዊ አገልግሎት አላት፣ አስተዳደራዊ አገልግሎት አላት። አስተዳደራዊ አገልግሎት በዋናነት የሚገለጠው ደግሞ በካህናቶቹ ነው፣ በአገልጋዮቹ። ካህናቱ እየሞተ ከሆነ ማን ነው ቤተ ክርስቲያን ውስጥ ገብቶ የሚቀድሰው? ማን ነው ሙዳየ ምጽዋት ይዞ መባምጡ የሚለው? እንዴት ህልውናችሁ እንዴት ማስጠበቃችሁ ነው? ይሄ እኮ ፖለቲካ አይደለም። ፖለቲካውን እኛ ተውልን፣ እኛ እንመጣበታለን። የቤተክርስቲያን ህልውና ጠብቁ። እኔ ይህንን የምናገረው የፖለቲካ ጥያቄ ይዤ አይደለም፣ እንደ አንድ አማኝ ነው የምናገረው። ቤተክርስቲያኗን መጠበቅ የማይችል አባት ምን ያደርጋል ነው እዚህ አራት ኪሎ አምስት ኪሎ ተቀምጦ ምንድን ነው የአቡነ ሳዊሮስ ስራ ምንድን ነው? ከዚህ በፊት ተናግረን አባቶ ወርቤ ቤተክርስቲያን ውስጥ እየመጣ እንደው ያም በውጤት እያየው ነው። እራሳችሁን እኮ እያቀለጣችሁ እኮ ምእመናን እኮ እያጋለጣችሁት እኮ ቤተ ክርስቲያን ከዚህ በላይ የህልውና አደጋ ምን አለባት? አገሮች እኮ የህልውና አደጋ አለብን ብሎ ዛሬ ውጊያ ውስጥ ገብተዋል። አንዱ ለአንዱ ለህልውና አንተ አደጋ ነህ፣ አንተም አደጋ ነህ ተብለው አገሮች ጥቅማቸውን ለማስጠበቅ ጦር እየተማዘዙ እየቆሙ የክርስቶስ ቤተክርስቲያንን ለማፍረስ የሚመጣ ህል ካህናቱን የሚገድልና የሚጨፈጭፍ ኃይል ሲመጣ ከዚህ በላይ የህሉና ጉዳይ ምን አለ? ሰው እኮ በምግብ ብቻ ነው ነው እናንተ ስለተመቻቸው፣ እነዚያ ያልተመቻቸው በመከራ ውስጥ ሆነው ግን ነፍሳቸውን ለሰማይ ለሰጡ አባቶች እናንተ ካልሆናችሁ ማን ሊሆን? ህዝቡን ማደንዘዝ እንዴት ነው? ቤተክርስቲያን ውስጥ እኮ ትንሽ ያወቁ እና የበሰሉ ሰዎች አሉ። እኛ መናገር አይጠበቅብንም፣ እናንተም እያላችሁ በተለይ በአብዛኛው በማህበረ ቅዱሳን በተለያየ የወንጌል አስተምሮ ውስጥ ያላቸው ወጣቶች ለምንድን ነው? ይሰማናል እኮ በጣም እኮ ይሰማል። የምንሰማው ዜና እኮ እንታዘባለን። እናንተ ባያስፈልጋቸውም ያስፈልገናል። ነገ ጠዋት መቀበሪያ የሚሆነ እቺ ቤተክርስቲያን ውስጥ ነው እና ያስፈልገናል። ከዚህ በላይ ውርደትስ፣ ከዚህ በላይ ውድቀትስ? ምናለ ሰማዕታት በደማቸው ያጸኗትም ቤተክርስቲያን በወዷቸው ያፈረሷት ተብለው ነገ ጠዋት በልጆች በትውልድ ውስጥ መነገርስ ለእናንተስ፣ ለህይወታችሁስ፣ ለቀጣይ ትውልድስ እንደ ትልቅ ስብራት አይደለም? በአስቸጋሪ ሁኔታ ውስጥ እኮ የግብፅ ቤተክርስቲያኖች በምን አይነት ሁኔታ ውስጥ ሆነው እንዴት ጠንካራ ቤተክርስቲያኖች እንደሆኑ በተለያየ አሰምሮ እየሰማ ነው እያየ ነው። ብልጽግና የሚባል የአብይ አህመድ አገዛዝ እሱ የሚፈልገውን ሰው ገብቶ እንዲያፈርስ በውስጥ በኩል የደህንነት ስራ እንዲሰራ ሄዱና፣ ይህንን ሰው እጁ ላይ ያለው ደም እንኳን ሻሸመኔ ሚካኤል ቤተክርስቲያን፣ ሻሸመኔ እነዛ ሁሉ ወጣቶች የረገፉበት ደም እጃቸው ላይ ደማቸው እንኳን ሲያደርግ ቤተክርስቲያን ውስጥ አስገብተው ማሾም ችሏል። አሁን ደግሞ ቤተክርስቲያን ደግሞ በማፍረስ ሂደት ውስጥ ደግሞ የበለጠ ደግሞ ተሳትፎ እያደረጉ በምን በዝምታ ዝም ብሎ ማለት ምንም አልተፈጸመም፣ ምንም በቃ የተፈጸመ ነገር የለም፣ አዲስ ነገር አይደለም፣ የለመን ሆኑ፣ ለምደነዋል። ሰው ይሞታል። ስለዚህ ዝም ብሎ በጣም እኮ ነውር እኮ ነው ወገኖች። እንዴት ሰው ቤተክርስቲያን ደብሩ ላይ በጩቤ ተወግቶ ሞተ ሲባል እንዴት እንሰማለን? ይሄ እኮ ሆን ተብሎ አገዛዙ የብልጽግና አገዛዝ እኮ ሃይማኖታዊ ግጭት ለመፍጠር እራሱ ባደራጃቸው ሰዎች የሚፈጸም ጥቃት እንደሆነ ግልጽ ነው። በተለይ ደግሞ አሁን እየተፈጠረ ያለ ሁኔታውን ለመጠቀም ይህንን እንዴት ቤተክርስቲያን ማውገዝ አትችልም? አባቶች እንዴት ማውገዝ አይችሉም? ይህንን ካላወገዘ ምኑን የሃይማኖት አባት ሊሆን ነው? እና ሐዋርያ ተልእኮ እየፈረሰ ነው። ቤተክርስቲያኗ ነው እየፈረሰች፣ በጣም በጣም እየፈረሰች። ብልጽግና እየተሳካለት እችን ቤተክርስቲያን በማፍረስ እየተሳካለት፣ ሌላው በጥቅምም በሆድም በምናምን በፍርሃት ዝም በማለትም እያፈረሰት እና ይህ በጣም ነው ማዝ ነው። በተለይ ማህበረ ቅዱሳን ውስጥ የነበሩ ሰዎች በፊት በኢህአዴግ ጊዜ በጣም ጠንካራዎች ነበሩ። አሁን በምን ደረጃ ላይ እንዳሉ ራሱ አላቀ። በጣም ብዙ የበቁ ልጆች፣ በጣም በጣም የበሰሉ እቺን ቤተክርስቲያን ሊያስጠብቁ የሚችሉ ጠንካራ ስብስብ እንደሆነ አውቃለሁ። እዛ ውስጥ በጣም ብዙ ሰዎች አሉ። ግን ምንድን ነው ምንድን ነው ታዲያ አሁን የምንሰማው ዜና ምንድን ነው? ለምንድን ነው ድምፅ ድምፅ መሆን ብቻ አይደለም። የህልውና አደጋ ውስጥ እንዳለን ለምንድነው የጋራ መግባባት ማትይዙት? ይሄንን ለመከላከል ለምንድነው ግፊት ማታረጉት? እና አይናችን እያየ ቤተክርስቲያን እንጣት በአንድ ዘመን ላይ በወዳቸው በወደቁ ካህናት አባቶች ብቻ ቤተክርስቲያን ፈረሰች ብለን ነገ ጠዋት ለልጆቻችን እንንገራቸው? ያሳዝናል። በጣም ስሜት የሚነካል ከሚገባ እንዲህ ሰው በጩቤ ደብር እዛው ከቤቱ ወቶ እዛው ለቅዳሴ ገባ ሰው በጩቤ ይገደላል ብልፅግና በላካቸው ሚኒሻዎች አሁን እኮ የዙቃለው ተደጋጋሚ ጉዳይ ነገ ጠዋት ደግሞ እዚህ አምስት ኪሎ እንሰማለን እዚህ ስድስት ኪሎ አካባቢ ሰው ይገደላል ምንም ችግር የለውም። ዝም እስካሉ ድረስ ዝም ይላሉ። ከዛ በኋላ ደግሞ ካህናቱ ሲያልቅ ደግሞ ወደ ምዕመና ይመጣል ቤት ለቤት አንገቱ ላይ ማህተብ ያደረገ ሁሉ በብልጽግና ፖሊስ ይገደላል። ይታወቃል። ተልዕኮ ምን እንደሆነ ይታወቃል። የጨለማውን ማህበር ለማስፈጸም እንደሆነ ይታወቃል። ትናንት ከጅቡቲ ጀምሮ እኮ ጣናለሽ የሚል እጀባ በአንድ ሻለቃ ኮሜ እጀባ ተደርጎለት ጀልባ መጣ የሚለው ጀልባ ውስጥ ምን ይዞ እንደመጣ ምን ማን ነገ ጠዋት ጣና ይገባል ተብሏል። እዛም ያለ አንድ የስለላ መዋቅር ሰርቶ የሚፈልገውን ለማጥቃት ምንም ችግር የለባቸው። የሚሰርቀውን ሊሰርቅበትም ይችላል። የተደበቁ ሚስጥሮችንም እዛ ውስጥ ምንድን ነው፣ ምንም እኮ የሚያውቀው ቤተክርስቲያኗ እኮ አንዳንድ ጊዜ እንደዚህ አይነት ነገር ላሱ ኃላፊነት ቢሰማት ይሄ ነገር ምንድን ነው፣ እዛ አካባቢ ያሉ ገዳሞች ሁሉ በባለቤትነት የምታሳድረው ምንድን ነው? መፈተሽ አለበት። በሀገር ውስጥ ባሉ ባለሙያዎች መፈተሽ ምን ይዛለች ምን ይዛን የመጣችው አብይ እኮ ምንም ችግር የለበትም፣ ገዳም ለመሸጥም ለማፍረስ እና የቤተ ክርስቲያን ስራ ምን እንደሆነ አይገባኝም። እና እዙ ቃላን በገጀላ ያጠፉታል። እዚህ ያሉትን እና ገጠዋል ደግሞ ጣናን አካባቢ ላይ ጣናነሽ በሚል መልከባ መጣው በሚል ግን ምን እንደሆነ እንኳን ምን ይዞ እንደገባ እንኳን በማይታወቅ ነው። ምንድነው ጥበቃ ሲደረግለት የነበረው ከጅቡቲ እስከ አዲስ አበባ አጀንዳው ሆኖ የመጣው ምንድን፣ ምን ተልኮ፣ ምን አላማው፣ ምን ቤተክርስቲያኗ በላሳ ሰዎች አስፈትሻለች? እንደ አንድ ተቋም እኮ ይሄ ነገር ያገባኛል፣ ይሄ ነገር ያሰጋኛል፣ መታየት አለበት ምናምን ብሎ እኮ አንድ ተቋም ሪስክ ወስዶ እንደዚህ አይነት ነገር ይጠይቃል። በሚሞቱት ሰዎች ላይ አንድ የተቃዋሚ ፓርቲ እኮ አባሌ ታሰረ አባሌ ተገደለ ብሎ እንኳን መግለጫ ይሰጣል። ቤተክርስቲያን ምን ያህል ነገር ካህናት በጮቤ ሲገደሉ ገዳም ውስጥ ያሉ አባቶች ተቃጥሎ ሲሞቱ እንዴት እንዴት አስችሏችሁ፣ ዝም ብላችሁ እንዴት ማደር ትችላላችሁ? በእውነት እግዚአብሔር ግን ይፋረዳል። እና እኔ አሁን ሚዲያ ላይም ከዚህ በኋላ እውነት አንዳንድ ጊዜ ለውጭም ጥሩ አይደለም በሚል ነው፣ በስፋት እንመጣበታለን እና በቀላል ምን ያለ አባት ወርቤ በቤተ ክርስቲያን ውስጥ ተሰብስቦ አባ ሳዊሮስ እያልን አንተ በስሙ ነው የምንጠራው በስሙ ስለዚህ በስሙ የምንጠራውን ነገ ጠዋት ኃላፊነት የሚወስድ አካል መውሰድ ያለበት ማለት ነው። እያንዳንዳችን ስለሚያገባ ነው። ስለዚህ የቤተ ክርስቲያን ጉዳይ በጣም አሳሳቢ ነው። አባቶች እየተገደሉ ነው። ቤተ ክርስቲያኗም ዝም ብላለች። ህዝቡ እንዲያወግዝ መልእክት ማስተላለፍ አልተቻለም። እነሱ የሚያስጨንቃቸው የአዳነች መናፈሻ የአዳነች ጉዳይ ዛሬ አዳነች ተኝታ ነገ ጠዋት በሰላም ትነሳለች ወይ የሚል የቤተክርስቲያን አባት ሆኖ አሁን የተፈጠረ አባት እና ይሄን አባት ደግሞ አባት ብለን አንጠሩ የሃይማኖት መሪ ብለንም አንሰይቦ በስሙ አባት ወር እያለን እንጠራዋል። እና ይህን ለማለት ነው። ሌላ ምንም ነገር አልጨምርም። በቤተክርስቲያን ጉዳይ ላይ ከልብ ተሰምቶናል፣ አዝነናል። በዚህ ጉዳይ ላይ የሚያገባቸው ሰዎች ግን ጉዳዩን ወደ አደባባይ ወደ ሚዲያ መታቸው ህዝቡን፣ አስተባብራችሁ ግፊት ማድረግ አለብን ብዬ አስባለሁ። በሌላ ፕሮግራም እስከመጣ የዛሬን በዚህ ያበቃለው። ስለ አዳመጣችሁ ያመሰግናለሁ።